ሰላም፣ ሰላም እኔ ውድ ቤተሰቦች፣ ዛሬ አንድ ማሳያችሁ ነገር አለ። ኑ ተከተሉ። የሚያስደነግጣት ልትሉኝ ትችላላችሁ። የመጣሁት ጆስ ዲኮር ጊፍት ሾፕ ነው። ሳይ ደንግጫለው። እንዳያችሁት ነው፣ የቤትና የቢሮ ማስዋቢያ እቃዎች በአንድ ቦታ ታገኛላችሁ። የሴቶች እንግዲህ ይህን ይመስላል። ማመርቃለ ቤት እንደሚያማምሩ ብቻ ዝም ብላችሁ ተመልከቱ። የእውነት የሚገርም ቦታ ነው፣ የፈለጋችሁትን ነገር ታገኛላችሁ። በዛ ላይ የፈለጋችሁት ቦታ ሆናችሁ ማዘዝ ትችላላችሁ። በጣም የሚያማምሩ እቃዎች ናቸው ያሉት እኔም ሳይ ተገርም ያለ ድሮስ ዲኮረንድ ጊፍት ሾፕ እንገት የወርቅ ማስቀመጫ ዲስፕላዮችን ከፈለጋችሁም ታገኛላችሁ። ለቀለበት ፕሮግራም አበባ እናዘጋጃለን። እንግዲህ ከመጣችሁ ሁሉም አለ ማለት ነው። ይኸው ብቻ አበባውን በከለር በከለር ነው ያለው። ይህን አሁን ሳየው ማለት ነው ናቹራል አልመሰለኝም። የእውነት እኔ በቃ አርቲፊሻል መስሎኝ ነበር። በጣም ይገራርሙ አበቦች አሉ። እኔም ለራሴ ሰርቻለው እንግዲህ፣ ይህን ሁሉ በአንድ ቦታ ታገኛላችሁ። የአበባ መቁረጫ እቃዎችን ራሱ ማግኘት ትችላላችሁ። ችን ትመስላለች አበባዬ። እንግዲህ አድራሻ ለቡ መብራት ጫፍ ሳሙኤል ህንፃ ግራውንድ ላይ እንገኛለን። ሁለተኛ ብራንቻችን ሎተስ ሆስፒታል ጋርመንጥ እንገኛለን። እናመሰግናለን።